አንድ ነገር ልነገራችሁ እዚህ ላይ እኔ ለነሱ ብዬ ማለት ነው። ለነሱ ብዬ ያለንኩት ነገር የለም ገባችሁ አይደለም? ያለንኩት ነገር የለም። ከቤተሰቦቼ ጋር ተጣልቼ አውቃለሁ፣ ወንድሜን ብሎክ አድርጌ አውቃለሁ። መጨረሻ ላይ ልነገራችሁ ማለት ነው። ስለዚያ ደግሞ ለነሱ ብዬ እዚህ ላይ ደግሞ ሶሻል ሚዲያ ላይ ስደት ላይ አላህ የሰጠን እናንተን፣ አላህ ያላህ ጸጋዎች ደግሞ ብዙዎቹን አስቀይሜያለሁ ብዙዎቹን በድያለሁኝ ብዙዎቹን አስቀይሜ ብዙዎቹን በብሩኬና በሃይሚ ምክንያት ሰድቤያቸዋለሁኝ ብዙዎቹን አገርጥቻለሁኝ። ስለዚ በዚህ ነገር ደግሞ በጣም ይቅርታ አይነት ቪዲዮ ሰርቼ ነው ለእናንተ ይቅርታ የምጠይቀው ማለት ነው። እንደዛ በቃላል አደለ ብሎ ከደራኳቸው ፎቶን ተዘቅዝቋል ላክሶ ተደርጓል። እኔ እንደዛም አላደኩም እንደዛም አልሆንኩም። አልሐምዱሊላ እንደዛም አስተጋጋደ ደግሞ ያደኩት ማለት ነው። ስለዛ ሁላችሁም በጣም ይቅርታ በጣም ቁርአንን እስካሁን ደረጃ ብዙ ጊዜ ለፍተናል። ብዙ ነገር ሆነናል። ብዙ ነገር እየለፋ ነው። እኛ ቡራና ሃይሚን በጣም የምንወዳቸው ነው፣ በጣም የምናከብራቸው ልጆች ናቸው። ገባቸው አይደለም። እስካሁን ደረጃ ያለ ነው እየወደድን አልችሉ። ግን ዛሬ የመጨረሻ ተብሰን የምቁርጡን ያደረገችን ሃይሚዬ ማለት ነው። ግን እኔ ለምንም ሆን ዛሬ ምንም መስሎልኝ እንኳን አይታየኛም። ሰው ልጅ ገባቸው አይደለም። ስለዚ ደግሞ እኔ ለእናንተን አስቀይሜያችሁ ብዙዎቹን አስከፍቼ ስላለ ሁላችሁንም በጣም ይቅርታ በጣም ወድ ላይ ምሬ

ማሲ ሙት አርግያቸው ሙት አርጉና፣ ን አዳምጧት ከድሞ ቤትን ኮፒ ሊንክ አድርጉት እንዳይዘጋባት። በዘጠና ሶቻል ኮፒ ሊንክ አድርጉ። እሷ ስናገር ጸጥ በሉ እያለበት ሰው ደግሞ ማሲ የሚታውሩ ነገር አለ። አውሪ የሚያለክሲ ሙጂ ስልኩብሽ ለቤትሽ ጥሩ አደለም፣ አትላኩ ለማለት ነው። ተሰብ ወላሂ ነው የምላችሁ፣ ቁርአንን ሳሚራ ለምን ተቀየረች ደሞ ፎርፋሌን ቀይራለሁ ብዙዎቹ የምትንጫንቱት አላችሁ። እኔ ፎርፋሌን አይደለም ውስጥ ላይ ያለው ቪዲዮ ሙሉ ድሌታ አድርጌ ሊወጣ ይችላለሁ። ጋባጭ አይደለም። እስካሁን ደርጋ ብዙ ለፊት ያለው ብዙ ነገር ሆኛለሁ በእነሱ ምክንያት ስደት ላይ አላህ የሰጠኝ ስጦቶችን እናንትን አስቀይሜ ያውቃለሁ። ብዙዎቹ በእኔ ምክንያት ያዘናችሁ ያላችሁ ብዙዎቹ ደግሞ ሳሚራ ሰድ ማኘል ብላችሁ ፎቶ ንዘቀዘቃችሁ ላላችሁ ፎቶ ንዘቅዝቁ፣ ችግር የለም። አይዶ ነው፣ ግን ቢሆንም ብዙዎቹን ስላስቀየሙ በጣም በጣም ይቅርታል። ደግሞ እና በረከትን እና ብዙ ልጆችን የቡርና ፎርፋ ላይ ያስቀመጡትን የሃይሚ ፎርፋ ላይ ያስቀመጡትን ብዙዎቹን የመጣው ሰሞን ብዙ ሰድ ቢያቸዋለሁ ብዙ አስቀይሜያቸዋለሁ። በጣም ይቅርታል። አሁን ደግሞ ቀጥ ብዬ ወደ ወደ ዲኔ መመለስ አለብኝ። ሲጀመር ደግሞ እነሱ መውደድ ጥፋት ሳይሆን ሰው ልጅ መውደድ ጸጋ ነው ይባላል ገባቸው አደ እኛ አዲስ ያለው ነገር ነው። እየወደድናቸው ደግሞ እነሱ እኛ እንኳን ትንሽዬ እንኳን ይቺ የሚታክል ክብር ለእኛ ጨናነቅላቸው ልጆች ለእኛ ትንሽዬ ክብር የሚታክል ክብር ላይ ከሌለን ምንድነው ትርጉሙ? ለእኛ እስከ ማጀት ድረስ ነው። በዚህ የምንቀጥለው እስከ ማጀት ድረስ ደግሞ በዚህ የምኖረው እንደ እስከመቼ ድረስ ልባችን ተሰባብሮ የልብ ቁስለኛ ሆነ ታመን ማዳን ኮሽና እየሰራን ጭንቀታችን እየሰማን ብዙ ነገር እየሆን እስካሁን ደረጃ እየኖር ነው አይደል። ዛሬ ለምንድን ነው እኛ ትንሽ እቺ እምታክል ክብር አጣነኛ? እንዴ ለምን እስከመቼ ድረስ ነው በዚህ ምን ቀጥላ እና ኮ ስደት ነው ያገናኘ እናንተ ነው የሰጠኝ አላህ። ስደት ላይ ያገናኘ ስጦታዎች ናቸው እናንተ ለኔ ገባቸው። እናንተ ማስቀየምም እናንተ ማስከፋትም የለብኝም። ገባቸው አይደለም። ዛሬም ቢሆን ነጌ ብሩኬና የሚቢታሙ ቢታምሙ እንኳን ሆስፒታል ቢገባ እንኳን ሚደርሰን መሲናት የሚደርሰኝ አንቺ ነሽ። ገባቸው አይደለም። ማንም ሰው አይደለም የሚደርሰኝ። ዛሬም ቢሆን ነጌ እኔ ለእናንተ ብዬ ወላሂ በጣም ይቅርታል። በጣም እኔ ከልቤ ነው የምላችሁ። እንደ ብሎክ ካረካችሁን ካላቸው በጣም ይቅርታል እስካሁን ደረጃ ያስቀየምኳቸው እስካሁን ደረጃ ያስከፋቸው፣ በጣም ይቅርታ። በእናንተ በእነሱ ምክንያት ለእኛ እንኳን እቺ የሚታክል የእኛ ግሩፕ ልጆች እኮ አብዛኞቹ እኮ ወላሂ ከግሩፕ በላይ ሆነ ልጆች። ለነሱ ብለን እኮ ምናለቅሶ ልጆች አለን። በእነሱ ብለን እኮ የተሰባበር ነው ልጆች አለን። የልብ ህመምተኛ ሆነን የልብ ቆሶለኛ ሆነን ስራችን ማስራት አቅጦ ስራችን የፈቱ ልጆች አሉ። በስንቱ እኔ በስንቱ ወስጥ እንዲመልስ ስንቱን እያወራኝ ነው። በውስጥ ስራ የፈቱት ዱሮ የገቡ ልጆች አለን በእነሱ ምክንያት እስከ መቼ ድረስ ነው በዚህ የምንቀጥለው? እንዴ ለእኛ ትንሽ ክብር የለንም? እችን የሚተክል ክብር የለንም? አንድ ወር ሙሉ እኮ እንደ ስራ ከሆነ አይበቃም? እንዴ ሲበዛ እኮ ማርም ይማራል። እስከ መቼ ድረስ ነው ስደት ሆኖርን? እስከ መቼ ድረስ እንደ እኔ እኮ በእነሱ ምክንያት ያለንኩን ነገር የለም። ቤተሰብ አብዛኞቹ ታውቁኛላችሁ። ለምን እኔ የልብ ማኛኛኩን ለእነሱ ምክንያት ነው። እንዴ የልቤን ቆሰኩት እኮ ለበእነሱ ምክንያት ነው። ለማን ብዬ ነው ዲኔን ትዋርጌ ዲንን ያስቀመጥኩበትን ረሲቼ እንድፈለግ ያንኩ የዘፈን እየሰማ የሚዞሩ ለእነሱ ብያ እንጂ ወድጃቸው እንጂ ወድጃቸው አይደለም። የወደደል ደግሞ ሚጣላም ይችላል። ገባቸው አይደለም ማንም ሰው ሳሚራን ዛሬ ዘቅዝቁልኝ። ሳሚራን ለምን እንደዛ ያለችን ልትሉኝ ትችላላችሁ። ግን ዛሬም ቢሆን ነገር ራሳችሁን ከመጠበቅ ወዲያ ላ አትበሉ። በቃ ይበቃናል። እንዲ ለእኛን ትንሽ ትግብረ ለፍለስ ገቡ እንዴት? ምን ያክል ነው የምትጨናነቁት? እነሱን ለማት ብላችሁ ስራችሁ ትታችሁ ትኮሩ የምትቆሙት አውቃቸዋለሁ፣ አብዛኞቹን

እኛ እንወዳቸዋለን እናንተ እንደምትወዱት እንወዳቸ ለምትሉት ውሸት ነው እንዴ ውሸት ነው እነሱ የሚወዱት ለእኛ ውሸት ነው እኛ የምንወዳቸው ደግሞ እነሱ ውሸት ነው እንዴ ምን ያክል ነው ምን ያክል ልጆቹ ምን ያክል እየተጨናነቁ ነው እናት እየተዘቀዘቁ ጋሽ እየተዘቀዘቀች ሙሽ እየተዘቀዘቀች የቡድና እናት የሃይሚ እናት እየተዘቀዘቀች እያዩ አይደለም ሾሻል ሚዲያ ላይ የለቀናገው ቪዲዮቹን እንዳቅ እያደረጉ አይደለም እያዩ አይደለም ሲናውራ እያዩ አይደለም ለምድር ዝምምሉት እኛ ለእናተ ለእናተ ክብር ላይ ስለ እንደረሱ እነሱ ስዘቀዘቅ ልባችን እየተሰበረ የምንኖረው እነሱ ለምን እስከ ማጅ ድረስ ነው በዚህ የምንቀጥለው? እስከ ማጅ ድረስ እን ለኛ እቺ የምታክል ክብር ለኔም፣ እንደ ቤተሰብ ምን ያክል ነው እናንተ የምትጨናነቁት፣ ነሱ እስቲ ንገሩ ምን ያክል ነው የምትጨናነቁት? ምን ያክል ነው ለነሱ መስዋዕት ተደረገች፣ ምን ያክል ነው እስቲ ወቁ እኔ፣ ምን ያክል ነው ለነሱ እየተጨናነቁ፣ ምን ያክል ነው እየኖር ካለው እንደ ዛሬ ነው እንደ ታያናኛ እንድ ለእኛ ክብረን ለን የምድ ስንቱ ታሞ ሆስፒታል ገብቷል። ስንቱ ስራ ተፋቷል። ወላሂ ነው ምናችን ቤተሰብ እኔ ያወቃችሁ ንወቁን ካላወቃችሁ ደሞ አትሁ። ግን እስከ መጨረሻ ድረስ ማለት እስከ ጥግ ድረስ ሄዳለሁ ብዬ ያሰቡት እኔም ነበርኩ። ሄዳለሁ ብዬም ደሞ ታፍሳ ያለቆረጥኩ እኔም ነበርኩ። ግን ዛሬ ሃይሚ ያሰብሳ ነው ያስቆረጠችኝ። ይበቃኛል በቃኝ ሁሉ ነገር ነው ያሰለችኝ። እንድ ከዚህ በኋላ ምን እንሁን? ቤተሰብ ምን እንሁን? ለነሱ ብለን እኮ ከመድማ ጭንቀት ተጣለን ጊዜ አለ ስራ የተፈታ ጊዜ አለ። እኔ ከደረጃ ወድቄ ከደረጃ ወድቄ ሴትዮዋ እኮ ምን እየሰብሽ ነው የወደቅሽው? ብለ አሀቅ መጣለ ስሽን ብለኝ፣ ሶስት ቀን የታኛ ወጥ ቤት ውስጥ እጄ ተሰብሮ ገባቸው። እጄን በያሳያቸው ምን ትላላቸው አሁን? እስካሁን ደረጃ እጄ ቦታ ያልገባው እስካሁን ደረጃ እጄ ተሰብሮ ነው ያለው። በብርጭቆ የተቆረጠ እጄ እስካሁን ቦታ ቦታው ያለመለሰ ነው። አለው ገባቸው፣ አይደለ አደለም? ለማን ብዬ ነው ያ ጊዜ ለእነሱ ወድጄ ነው። ወልጃቸው ነ እንዴ ነገ ሊጠላቸው ይችላለሁ። ገብላቸው አይደለ። ማንም ሰተነስቶ ደግሞ ሳሚራ ለምን እንደዛ አደረገች፣ ፕሮፋይልስ እየደቀየርኩ ምና ምን ምናምን ልትሉኝ አልፈልግም። ካሁን በኋላ ሳሚራን አታቆሙ። በቡሩክ እና በሃይሚ ምክንያት አደውሉኝ፣ አጠይቁን ስለነሱ። እኔ እወዳቸዋለሁ ከልብ፣ አክብራቸው ከልብ። አሁን ይበቃኛል፣ በቃኝ። ከዚህ በላይ ምንም ነገር ማድረግ አልችልም፣ ይበቃኛል። ብዙዎቹ እየደወላቸኝ፣ ብዙዎቹ ምንም ነገር ወላህ ነው ምላቸው። እስኪሆን ደረጃ ተሀግዝናል፣ እስኪሆን ደረጃ እንወረናል

ገባቸው አይደለም ሁላችን ሞት አለብን። ክርስቲያንስ ቢትሆን ሙስሊሙስ ቢትሆን ሁላችንም ዲን አሉ ሰዎች ና ገባቸው አይደለም ነገ ቢሆን ዛሬ እኛ እነሱ ወድድ ታግድን ልባችን ፈቅዶ ሲንቱ ታሟል። አንድ ልጁ ጋር ወላሂ ነው የምላችሁ ሆስፒታል ገልጣ የራሷ ነ ያሰፍቹ ልጅ አለች በውስጥ የሚታወረኝ ፎቶዋን ሊከኝ እዛ ሆስፒታል ተኝታ መዳማ አውርተኝ ነበር። መጨረሻ ሊነገራችሁ ለማን ምክንያት ነው? ማን ብለን ነው? እናትሽን ነው? ለአባትሽ ነው? ለወንድምሽ ነው? ለማን ብለሽ ነው እስቲ ንገሪ ሾሻል ሜዳ ነው ያወኳቸው ሾሻል ሜዳ ነው የወደድኳቸው ሾሻል ሜዳ ነው የኖርኳቸው እስካሁን ደረጃ ታግሼያለሁ አሁን ግን በቃኝ ምንም በሉ ሳሜራ መጥፎ ናት ሳሜራ ክፉ ናት ሳሜራ እንደዚያ ናት በሉ በቃኝ በቃኛል ተሰድቤ ያውቃለሁ፣ ተዘግዝቄ ያውቃለሁ። በእነሱ ምክንያት ያለንኩት ነገር የለኝም ምንም ነገር ማለት ነው። ቤተሰቦችን ሶሻል ሚዲያ አውጥቼ አለማለቀቄ ቤተሰቦች ቀርቷል ፎቶ ተሞታለች ብላ እንኳን ተሞስቼ ያውቃለሁ። ገባቸው አይደለም። ስለዚ ይሄ ሁሉ ለምንድን ነው? በእነሱ ምክንያት ነው። ሀይሚ ላይክ እያደረገች ነው። ቡራ ላይክ እያደረገ ነው። ሀይሚያ ሙሽኝ የተዘቅዘቀች እያየ ነው። ሀይሚ ነት እየተዘቅዘቀች አባታ ተዘቅዘቀ ሀይሚ እያየች ነው ጋባቸው አይደለም እዚ ለወት ሶሻል ሜዲያ ላይ ምን ዘባረቀው ለማ ብለን ነው? እስቲ ንገሩ፣ ለማ ብለን ነው? ለነሱ ብለን አይደለም እንዴ? ወደን አይደለም እንዴ? አይደለም እንዴ? ምን ለነሱ ቦታ ያላቸው ንገሩ። መዛሪም ቢሆን ነገ እኔ ምንም በሉኝ፣ ምንም ከሁን በኋላ ማናችሁንም ቢሆን ስለነሱ ኃላፊነትም የለብኝም

የተኛው እናንተ ላይ ነው። ዘፈን እየለቀክ እንድፈለግሽ ሁን ያለ የተኛው ለና እንዴ ነው። ማንም ቢሆን ማንም። ዛሬ ሰሜራ መጥፎ ናትም ጥሩ ናትም፣ በሉ ያሁን ይበቃኛል፣ በቃኝ

እሺ አንዴ ብቻ ላወራ አንዴ አንዴ ብቻ እዚህ ያላችሁ ቁርአን፣ ገላኔ ቆይታ ያትጨርስ አሳባውና ከዛ ተረጋጋለ። አትጨርስ አሳባውሽ ሁላችሁ እዚህ ያላችሁ በጣም ይቅርታ በጣም በጣም እስካሁን ዲስካውንት አስቀይሚያችሁ አስከፍቻቸው። እስካሁን ደረጃ ያለንበት ጊዜ ላይ ለእነሱ ጊዜ ብዙ መስዋዕትን አድርገን እነሱ እናንተን እያሰደብ፣ እናንተን እያገረጥ እስካሁን ደረጃ ደርሻለሁ። አሁን ደግሞ

ገልብጭ ሁላችሁ ውጡና ትውጣ ውጪ። ሰምራጣለን ገላኔና መቲ ደግሞ አረጋጓት በውስጥ ማለት ነው። ችግር የለም እኛ እኛ እንደ እኛ እንደውላታለን አሁን።